የባዓል መምጣትን ተከትሎ የፍጆታ እቃዎች ፍላጎት በከፍተኛ ሁኔታ ይጨምራል። ይህን ከወትሮ በተለየ መልኩ የፍላጎት መጨመርን ማስተናገድ የሚያስችል ሁኔታ ካልተመቻቸ ደግሞ በኑሮ ላይ የሚፈጠረው አሉታዊ ተጽዕኖ ቀላል እንዳልሆነ ይታመናል። ፋና ሚዲያ ኮርፖሬሽን የፊታችን የትንሣኤ ባዓል መቃረብን ተከትሎ የምርት አቅርቦት እጥረት እንዳይፈጠር ምን ዝግጅት ተደርጓል ሲል የሚመለከታቸውን አካላት ጠይቋል። ሸማች ማህበራችን በተለይ እኛ የባዓል ጊዜ ስራ ብቻ ለምንሰራው ሁል ጊዜ የምንሰራ ስራዎች ናቸውና በበዓልም ጊዜ የምናቀርባቸው የዘውትር ስራዎቻችን ናቸው። ነገር ግን እጥረት እንዳይከሰት በተለይ ደግሞ በዓል ሲቃረብ የዋጋ ንረት ይጨምራል። የዋጋ ባህሪ ዝም ብሎ ሰው ፈላጊ በበዛ ቁጥር ደግሞ የዋጋ ጭማሪ ደግሞ እንደዚያ ያሳያል። ያ ነገር እንዳይከሰት ዝግጅት እናደርጋለን። ዝግጅት የምናደርገው በዓል ሲመጣ ሳይሆን በዓሉ ሳይቃረብ በፊት ከአንድ ወር በፊት ባለው ጊዜ ውስጥ ነው። በተለይም በምርት አቅርቦት ላይ አንዱ ከሚታዩ ችግሮች መካከል ምርት ከአምራቹ ወደ ተጠቃሚ በሚደርስበት ሂደት በመሀል የራስ ጥቅምን ብቻ በመመልከት ሸማቹ ላይ ጫና የሚፈጥሩ አንዳንድ ነጋዴዎችም ሆኑ ደላሎች መኖራቸውን ነው። ይህ እንዳይፈጠር ታዲያ የሸማቾች ሕብረት ስራ ማህበራትና ዩኒኖች ምርትን በቀጥታ ከአምራቹ በመረከብ በተመጣጣኝ ዋጋ ወደ ሸማቹ እንዲደርስ የማድረግ ስራን በትኩረት እየሰሩ ስለመሆኑም ያነሳሉ። እኛ ጋር ጤፍ ነጭ ጤፍ የሚባለው አንዱ ኩምታል እስከ 12 ሺ ነው። ውጭ ላይ ከዛ የበለጠ ነው የሚሆነው። አንድ ኩንታል 120 ማለት 120 ኪሎ ማለት ነው። በ120 ብር ሂሳብ ውጭ 160 አለ። ብዙ ገበያውን ስታጠና ያው እንግዲህ እናንተም ታውቃላችሁ ብዬ አስባለሁ። እና ይሄ ራሱ አንድ ዲስካውንት ነው። ለምን እኛ ቀጥታ ከገበሬዎች ነው የምናስመጣው። ምንም እንትን የለም መሀል ላይ ምንም ደላላ ምናምን ስለሌለበት፣ ስለዚህ ለዛ ነው አንደኛ ነገር ቅናሽ የሚሆነው ገበሬው ባንድ በኩል የግብርና ስራ ነው የሚሰራ በአንድ በኩል ደግሞ በህብረ ስራ ማህበራት ተደራጅቶ ነው ያሉ እና የግብርና ምርት ነው ሰብስበው ወደዚህ የሚያመጡ እና ተሳስሮ እየሰራ ነው በብዙ በሰፊ በጥራትና ምርቶችን በጥራትና በብዛት እንዲያቀርቡ ለማድረግ አንዱ የግብርና ርሻ ነው እንትኑ እዛ ውስጥ ያለ። በበዓል ወቅት በሸማቹ ዘንድ በጣም ተፈላጊ የሆኑ የፍጆታ እቃዎች ለበዓል ሙያ የሆኑ ግብአቶችን በበቂ ሁኔታ ማቅረብ የሚያስችል ዝግጅት ተደርጓልም ነው የሚሉት። ዘይት አለን። ዘይት አሁን ላይ ከዛሬ ጀምሮ የሚገባ ቀደም ቀደም ሲልም የነበረን ስቶክ ላይ አለን። አሁን ላይ 1480 ነው የሸጥን ያለ ነው፣ ባለ 5 ሊትር ዘይት ውጭ ላይ ቢኬል ከ1550 ከዛ በላይ ነው። ጋር 90 ብር ነው የሚሸጠው ውጭ ላይ ግን 95 ብር እስከ 100 ብር የሚሸጥበት ሁኔታዎች አሉትና ቅቤ አዘጋጅተናል። ሽንኩርት የዘውትር ስራችን ነው። ነገር ግን በተለየ ሁኔታ እጥረት እንዳይከሰት እያደረግን ነው። በርበሬ፣ ባልትና ምርቶች አሉን። ቅቤ ቅቤኛ ጋሁን 6580 ብር ነው። ባለ 530 ብርም አለን ውጭ ላይ ከመቶ እስከ 1000 ብር ገደማ ናቸው። ና እንደዚህ እንደዚህ አይነት ነገሮች እጥረት ላይ ብቻ ሳይሆን ዋጋ የተለየ እንዳይሆን ትኩረት አድርገን እየሰራን ነው። ለትንሳይ እጅግ በጣም ዶሮ፣ እንቁላል፣ ሁሉም በየደረጃው በየደረጃው አስቀምጠን ፍየልና በግ ቅቤ ቅቤ ወደ 1500 ኪሎ አዘጋጅተናል። አይብ እንደዛው ሽንኩርት ወደ አስር በኬና እያዘጋጀን ያለንበትና አባላት እየተዘጋጀበት ያለበት ሁኔታ ነው ያለው። ስድስት አይነት የምርት አይነቶች ቀርበዋል። አትክልትና ፍራፍሬ ቀርበዋል። የቅመማ ቅመም፣ ስንዴ ዱቄቶች፣ እንስሳ ተዋጽኦ እንደ ማር የተለያዩ እና ሌሎች የግብርና ምርቶች በሙሉ ቀርበዋል። የህብረት ሥራ ማኅበራቱ በተለያዩ አካባቢዎች ባሏቸው ቅርንጫፎችና እንዲሁም የበዓል ገበያን በማዘጋጀት ለሸማቹ ማኅበረሰብ ምርትን በተገቢው የማቅረብ ሥራ እየሠሩ እንዳለም አንስተዋል። በተለይም በአዲስ አበባ በተለያዩ አካባቢዎች ድንኳን በመትከል የግብርና ውጤቶችን ለበዓል የሚሆኑ ግብአቶችን እያቀረቡ እንዳለም ተመልክተናል። መጋዘን አለ፣ ምርቶች አሉ፣ የግብርና ምርቶች በዚሁ ልክ 36 ብራንቾች አሉ። በዚሁ ልክ መቆመና በዚሁ ልክ 36 ብራንቾች አሉ። ከአማራ ክልል ከሰሜን እስከ ምዕራብ ደቡብ 36ቱ ብራንቾቻችን የሚያስፈልገው ለከተማ የሚያስፈልገውን የግብርና ምርቶችን ሁሉ ያቀርባል። ክፍለ ከተማዎች ላይ ሁሉም ቦታ ነጭ ድንኳን የሚታየው በህብረ ስራ ማህበራት ነው። መጀመሪያ የተደራጁ ከዛ ውስጥ 191 አካባቢ ይሆናሉ። ከዛ ውስጥ የህብረ ስራ ማህበራት 139 ናቸው። በብዛት የጀመሩም እነሱ ናቸው። እንደ አጋጣሚ ሆነው ክፍለ ከተማዎች ከተማዎች፣ ወረዳዎች ደግሞ ሌላ በእንዲህ አይነት መልኩ የምርት እጥረት እንዳይኖር አቅራቢዎችንም አደራጅቶ አስገብተዋል እና ሁል ጊዜ ከአርብ ከሰዓት ጀምሮ እስከ ሰኞ ጠዋት የሁሉ የገበያ ችግር ጥሩ ፍሬሽ የሆኑ ምርቶችን እያቀረበ ለሕዝቡ ችግር እየተፈታ ነው ያለ። ሸማቹ ህብረተሰብም፣ በገበያው ላይ ያሉ አማራጮችን በመመልከትና ዋጋቸውንም በማጣራት የሚፈልገውን የፍጆታ እቃዎችን በመግዛት ያለ አግባብ የሚፈጠሩ የዋጋ ጭማሪዎችንና የምርት እጥረትን ለማስቀረት ትኩረት ሊያደርግ እንደሚገባም ነው የሚመክሩት።